እንዴት ነህ ኤንጂነር ሮቤል ደህና ነህ? ቆየህ። ሰላም ሁሉ መልካም። እያጦዛችሁት ነው። በጣም እየሄደ ነው። አሁን ሳይት ላይ ያለኸው ከሴፍቲ ጋር ስለማንደራደር አስፈላጊ ይመስለኛል። ስለምንሄድ እንቅስቃሴዎች ስላሉ እኛው አንጸባራቂ ነች፣ አንጸባራቂ የደህንነት ምልክት ነው። አዎ ውስጥ ጨለም ያለ ቦታ የምንገባ ከሆነ ለዛም ነው። ስለዚህ ደግሞ ከለር ብላይ እንደሚሆኑ ሰዎች ሊኖሩ ይችላሉ። እችን እንዴት አደረገልኝና እሽን ላገጭ እንደዚህ ነው ማለት ነው። በጣም ጎበኛለ ጠቅለል አድርጌም ደግሞ ስለ ሳይቱ ምን ይመስላል፣ ወደፊት የሚኖረው እይታ ምንድን ነው የሚለውን ነገር እንዳሚባራ ማስተሳሰቡ ምንድን ነው እዚህ ጋር ለማስፈር ያሰበው የሚለውን የዚህ የግንባታ ሁኔታ እያየን ከጀርባ የሚኖሩትን ፕሮጀክቶች እንደዚሁ በጋራ የምናያቸው ይሆናል ማለት ነው። በጣም ደስ ይለኛል። እንግዲህ ከኔ ጋራ ያለው ኢንጂነር ሮቤል ነው። ተመልካቾቻችን በነገራችን ላይ የኮንስትራክሽን ሳይት ላይ ነው ያለ ነው። ስለዚህ ድምፅ ስራ ላይ ናቸው ያሉት። እንግዲህ ወጣቶች እየተሯሯጡ ያለሁኝ ብዙ የሚሰሩ ሰዎች እየተመለከቱ ስለሆነ እነዚህ ድምጾች በተወሰነ መንገድ ሊረብሹን ይችላሉ። ይህን ከግምት ውስጥ አስገቡ። እንቅስቃሴዎች በሙሉ እንቅስቃሴ ላይ ያሉ ሰዎች መካከል ላይ ስላለን ነው። በዚህ መንፈስ ነው እንግዲህ የምንሄደ ማለት ነው። በጣም አመሰግናለሁ። እሺ፣ እንሄዳለን፣ እያወራን እንሄዳለን። በጣም ደስ ይለኛል እዚህ ሳይት ላይ ሁለት ብሎክ እንዳላችሁ ሰምቻለሁ ወይ ትክክል ያደለ? ብሎኮቹ ምንድን ነው ስያሜ ያላቸው? እስቲ ስለ ብሎኮቹና በአጠቃላይ ያለውን ነባራዊ እውነት እስቲ አሳየኝ። እኔ ሁሉም ብሎኮች ግቢ ውስጥ የምንገነባቸው ስያሜዎች አላቸው። ለምሳሌ እነዚህ ሁለት ብሎኮች ኤ እና ቢ የምንላቸው ኤርታሌ ብሎክ ይባላሉ። ኤርታሌ። አዎ፣ ኤርታሌ። እሺ፣ አፋር ክልል ያለ ቦታ ነው። አዎ። እነዚህ ሁለት ብሎኮች ወደ 3200 ስኩዌር ሜትር ላይ ነው የሚያርፉት። አሁን የቆምንበት ግራውንድ ፍሎሩ ወደ ላይ ደግሞ 17 ድረስ ይሄዳል ወደ ላይ 17 አዎ እንግዲህ እነዚህ አነስ የሚሉት ብሎኮቻችን ናቸው በፍሎር ደረጃ ከጀርባም ደግሞ እንቅስቃሴ ላይ ወይ የግንባታ እንቅስቃሴ ላይ ያሉት ደግሞ ብሎኮች አሉ ተጨማሪ አምስት ብሎኮች አሉ እነዚህ አምስቱን ከጀርባ ያሉትንና እነዚህ ሁለት ብሎኮችን ጨምረ አጠቃላይ ሰባቱ ፒር ሬዚደንሻል ብሎኮች ናቸው። ስድስት ሺህ ካሬ ላይ ያረፈው አጠቃላይ ምፓንጠቃላይ ኮምፓውንዱ እንደዛ ነው የሚሆነው። ሰባት ብሎክ ማለት ነው። ሰባቱ ሬዚደንሻል ብሎኮች ናቸው። ሌላ ምን አለ? ኮሜርሻሎች አሉ። እነዚህ እንግዲህ ሁለት ብሎኮች በግንባታ ያደረስ ናቸው ብሎኮች ናቸው። ኦልሞስት እንግዲህ ተናጠል ካርታ ወጥቶላቸዋል። ደንበኞቹ የሚፈልጉበት ደረጃ ወይም ደግሞ ከድርጅቱ ጋር ውል ባሰሩት መሰረት እየሄደላቸው ነው ያሉት። ሶስት ሺህ ሁለት መቶ ላይ ነው ያለው ብዬ አለው። አሁን የቆምንበት እና ወደታች ያለው ሶስት ቤዝመንት የተገናኘ ነው። እንደምታዩ ወጥ ስትራክቸር ነው የሚሆነው የተያያዘ ነው አዎ እስከ ግራውንድ አሁን ያለንበት ናቹራል ግራውንድ ሌቭሉ ድረስ የተገናኘ ነው የሚነጣጠሉት ታወሮቹ ግራውንድ ፕላስ ዋን ላይ ሆነና ኤ ለብቻው ቢ ለብቻ ይሆናል። አፓርትመንቶቹ የሚጀምሩት ዘ ፈርስት ፍሎር ላይ ነው። አሁን ይሄ የቆምንበትም ወደ ታች ያለውም ሶስት ቤዝመንት ፓርኪንግ ነው የሚሆነው። ኦኬ ኦኬ። ስለዚህ ፓርኪንግ ቦታ ነው ማለት ነው። ሁሉም አፓርትመንቶች የራሳቸው ፓርኪንግ ቦታ አለ አሳይን የተደረገ እና ፓርኪንግ ላይ እንግዲህ ብዙ ቦታ ላይ የምናያቸው ነገሮች አሉ እንደ ክፍተት። አንደኛው ሴሊንግ ሄታቸው በጣም ዝቅ ያለ ነው። ብዙ ቦታ ሁለት ሜትር ከስልሳ ሁለት ሜትር ከሰባ ነው። ይሄ እንደምታየው ሶስት ሜትር ከሰባ አካባቢ ነው የትኛው ተሽከርካሪ፣ ስለዚህ ፓርኪንጎቹ በሙሉ እንደዚህ አይነት ከፍታ ላይ ነው ያለው አላቸው። ይሄ ማለት የትኛውም ተሽከርካሪ መግባትና መውጣት መንቀሳቀስ ይችላል ማለት ነው። በተለይ ደግሞ ይሄኛው ናቹራል ቬንቲሌሽን ሰርኩሌት ስለሚያደርግበት ሲሊንጉን የሚያሳጥር ምንም አይነት ነገር የለም። አዎ በጣም በጣም በጣም ደስ ይላል። ስለዚህ እስኪ ቤቶቹና ህንጻዎቹን በተናጠል ደግሞ ብንመለከት ደስ ይለኛል። ተመልካቾቼ ግን እየተከተላችሁኝ የምንገኘው አሚባራ ፕሮፐርቲስ ወይም የአሚባራ የሚገነባቸው ህንጻዎቹ ላይ ነው የምንገኘው፣ ቦታው ላይ ነው ያለነው። ኢንጂነር ሮቤል ደግሞ እያስጎበኘን ይገኛል። እንቀጥል፣ ተከታተሉኝ። አሁን በህንጻና በህንጻ መካከል ነው ያለው። ደስ ይላል፣ በጣም ደስ ይላል። አዎ፣ ከምር የሆነ ስሜት አለው። ምንድነው? ለምንድነው እንደዚህ ሁለት ህንጻ? እስኪ በደንብ አስረዳኝ። ይሄ ምንድነው? እዚህ አካባቢ ያሉት ነገሮች ምንድነው? አዎ፣ እንግዲህ ከታች ፓርኪንግ ነው። ይሄኛው ፈርስ ፍሎሩ ሎቢ ሎቢ ነው፣ ሎቢ ይኖረናል ሁለቱም ብሎኮች ላይ። እንግዲህ በሁለቱ ታወሮች ስፕሊት ሲያደርጉ በመሃላቸው 21 ሜትር ርቀት አለ። ከዚኛው ከዚህኛው ህንጻ እዚህኛው ህንጻ አዎ፣ 21 ሜትር ነው ማለት ነው እንግዲህ ሀሳቡ ምንድን ነው? ላይት በደንብ ሁለቱም በዚህኛውም በዚህም ሳይድ ያሉ አፓርትመንቶች ላይት በደንብ እንዲደርስባቸው ነው። ለዚህ ላይት ቬንቲሌሽን ችግር የለባቸው። ኢንፋክት ኮምፓውንድ ውስጥ የሚገነቡትም ሁሉም ሬዚደንሻል ብሎኮች በመሀላቸው የተመሳ የሆነ ርቀት ነው የሚኖራቸው፣ ለዚህ የላይት ቬንቲሌሽን። አብዛኛው ቦታ ላይ የምታየው ብሎክ ቱ ብሎክ ያለው ርቀት በጣም ጠቅልና አንደኛው አንደኛውን ይጋርደዋል እና እሱን ነገር ታሳቢ ያደረገ ርቀት አላቸው። እንግዲህ አሁን ይሄ ያለንበት ኮመን ስፔሳቸውም እንዲሆን ነው ታሳቢ ያደረገው። እዚህ ጋር የምታየው መቶ ካሬ ሜትር ነው። ኤቨንት ሲኖርባቸው ከቤታቸው የሚያልፍ እዚህ ጋር ነው የሚያሳልፉት። ማለት ኤቨንት እዚህ ጋር ማዘጋጅ ይቻላል፣ ይችላል። አዎ፣ በጣም ደስ ይላል። ብዙ ጊዜ የተለመደው ቴራስ ላይ ነው። ቴራስ ግን አየር ንብረቱ ፍሎሩ በጨመረ ቁጥር አመቻ አይደለም፣ ንፋስ አለው። ከዛ በተጨማሪ ለአደጋም ደግሞ ተጋላጭ የምትሆንበት ሰፊ እድል አለ። ይሄኛው ግን ፈርስ ፍሎር ነው። እቃም ወደ ላይ ያጓጓስ ከምትወጣ እዚህኛው ላይ ትጨርሳለህ ማለት። ስለዚህ አሚባራ ፕሮፐርቲስ መተው ቤት የሚገዙ ሰዎች ድግሳቸውን እዚህ መሬት ላይ ማለት ነው። እንግዲህ አስቧል 100 ካሬ ሜትር ማለት በጣም ሰፊ ነው። ጥሩ ቬንቲሌሽን አለው በሰርግም ማስተናገድ ይችላል ማለት ነው። እንግዲህ ከሁለቱም ብሎኮች ኤ ላይም ቢ ላይም አፓርትመንቶችን የሚገዙ ሰዎች እንግዲህ ከስትራክቸር አንፃር ብዙ ጊዜ ሰው የሚቸገረው የቤት ሲሊንግ ት በጣም ዝቅልና ውበቱን ያሳጠዋል። በኮለኖች መካከል በጣም ጠባብ የሆነ ርቀት ይኖርና የኮለን ስትራክቸር ቤት መሀል ላይ ይገባል። ቤት ላይ ተሻጋሪ ቢሞች ታያለን። የነሱን እንግዲህ እንደ ክፍተት ያያቸው ነው ድርጅቱ። ስለዚህ ያንን እንደ ክፍተቱን ለመሙላት አሁን ሲሊንግ ቤት ውስጥ ገብተን እናየዋለን። ሶስት ሜትር ከሀያ አካባቢ የቤቱ የጣራ ከፍታ አዎ፣ ነው ሶስት ሜትር ከሰባ ነው የቤቱ፣ በጣም ትልቅ ነው። ሌላው ስላቡም ፍላት ነው። ምንም አይነት ተሻጋሪ ቢሞች የሉትም። ለኢንቴሪየር ዲዛይን አመቺ ነው፣ በጣም አመቺ ነው። የፈለከውን ነገር መስራት ይችላል። በኮሎኖች መካከል ያለው ርቀት አቨሬጅ ስምንት ሜትር ስለሆነ ቤት መሃል ላይ የሚገባ የኮለን ስትራክቸርም ስለሌለ በቀላሉ የፈለግከውን ነገር መስራት የሚችልበትን እድል ይሰጣል ማለት ነው። እነዚህ ያሉ ኤሌቬተር ሳይዞቻችንን ብታያቸው ደግሞ ሆስፒታል ሳይዝ ናቸው። ትልቅ ነው። ገባ ብለን ታያቸዋለ። ሰፋፊ ናቸው። የትኛውንም ሰርቪስ ይሰጡሃል። የሆስፒታል ስትሬቸር ገብቶ መውጣት ይችላል። እስከ 1300 ኪሎ ግራም ድረስ ምናምን ከዛ በላይ መሸከም ይችላሉ። ስለዚህ ፈርኒቸሮችንም ታስገባለ፣ ታስወጣለ። የፈለግከውን አገልግሎት የሚሰጡ ናቸው። ደረጃዎቹም በራሳቸው ምናልባት ከአንድ እስከ አምስተኛ ስድስተኛ ፍሎር ላይ ያለ ሰው ሊወጣባቸው ይችላል እንጂ ብዙ ጊዜ አገልግሎት የሚሰጡ ሊፍቶች ናቸው። ከዛም አኳያ ጥራት ያላቸው ሊፍቶችን በመግጠም ደረጃዎቹ ደግሞ እንዳደጋ ጊዜ መውጫ መሆን እንዲችሉ ፕሬዘራይዝድ ስቴር ነው የሚሆኑ። በር ይኖራቸዋል። በውስጥ ሜካኒካል ቬንቲሌሽን ሳፖርት ያደርጋቸዋል ከውጭ ወደ ውስጥ የሚገባ ምንም አይነት የጭስ ወይም ደግሞ ከእሳት ጋር በተገናኘ የሚገባ ጭስ የላቸውን ደረጃዎቹና በአደጋ ጊዜ መውጫ መግቢያ የሚችሉ መሆን የሚችሉ ናቸው እና የኮሪደሩን ስፋት ሁለት ሜትር ነው። ሁለት ሜትር ከ10 አካባቢ ነው። የሊፍቶቹ ጋር ያሉበት ስፋት ላንዲንጉ ሶስት ሜትር ነው። ስለዚህ ለእንቅስቃሴ ኮሪደሮቹ አመቺ ናቸው። በተጨማሪ ሰዎች በአሁን ሰዓት ላይ በፊት እንኳን ያልነበረ ነው። አሁን በአሁን ሰዓት ላይ እርስ በርስ ሰው ከቤት ስትወጣ የሰው ቤት ማየት አትፈልግም በተለይ አፓርትመንቶች ሲሆኑ ብሎክ ላይ አንድ ፍሎር ላይ በዛ ያሉ ቤቶች ሲኖሩና ስትወጣ የሰው ቤት ታያለ እሱን ነገር ሙሉ ለሙሉ አቮይድ አድርገናል ልክ ሲወጡ የሰው ቤት ታያለ ምንድነው የሚያውቁ ወይ ወል ነው የሚያዩት ወይ ኮሪደር ነው ኦ በጣም ደስ ይላል እሱ አሁን አንደኛው ፕራይቬሲ ከፕራይቬሲ ጋር የተገናኘ ሌላኛው ደግሞ ከጎረቤት ጋር የሚለያቸው ወል ደብል ወል ነው የሚሆን

የቤትህን ኳሊቲ የራስህ በተናጠል ካርታ ሁሉ ተራ የራስህ ግድግዳ ያስፈልጋል። እሱንም ታሳቢ ያደረገ ስራዎች ተሰርቷል ማለት ነውና፣ በጣም ደስ ይላል። በተቻለ አቅም ስትራክቸር ከሌለው እንደዚህ እንደምታያቸው መኝታ ቤቶቹ፣ ሳሎኖቹ በተለይ ሰዎች የበለጠ ጊዜያቸውን የሚያሳልፉበት ቦታ ላይ ፉል ግላስ ነው የሚሆነው። በጣም ደስ ይላል። ላይት በደንብ ወደ ውስጥ ድረስ ይገባል። እንደገና ቤት ላይ ቁጭ ብለ ቪውም ማየት ብትፈልግ በረንዳ ላይ ወይም ባልኮኒ ላይ መውጣት አይጠበቅብህም። ሆነ ከቤት ሆነ ቦታ በሚገባ ደግሞ አካባቢው ላይ ብዙ የሚታዩ ነገሮች ስላሉ እሱን ታሳቢ ያደረገ ስራዎችን የተሰሩት ከሴኩሪቲ አንጻርም ደግሞ ጌትር ኮምፓውንድ ስለሆነ ብዙ ጊዜ ከተማው ላይ እንደ ኢሹ አይቆጠሩም። ለዚህ ሴኩሪቲ ችግሮች የሉም። ጥበቃዎችም ስለሚኖሩ ለዚህ ጌትር ኮሚኒቲም ስለሚሆን እንደዚህ አይነት ነገሮች የሉም። ግን እያንዳንዱ ብሎኮች የራሳቸው ሪሰፕሽን ኤሪያዎች አላቸው። ሴኩሪቲ ካሜራዎች በየቦታዎች ይኖራሉ። ደረጃ ላይ ስትወጣ ላንዲንግ ላይ ታገኛለህ። እነዚህ እነዚህ ነገሮች ይኖራሉ። ከሰዓት ጋር በተገናኘም እንደዚሁ የተለያዩ ሆዞች ይኖራሉ። ፋይር ድሬኖች ይኖራሉ በየቦታው እና ከሴፍቲም ከሴኩሪቲም ከስትራክቸርም አንጻር እነዚህ ሁለት ብሎኮች ሲሰሩ ከተማው ላይ ምን ምን አይነት ጎሎሎ ነገሮች አሉ አፓርትመንቶች ላይ ሰዎች ሲገዙ የሚለውን ነገር ታይቶ በተቻለ አቅም ተስተካክሎ በጣም በጣም እኔ፣ ሁለት ነገር ሁለት ነገር፣ አንደኛው ቤት መግዛት አማረኝ። አንደኛው የእውነቴ ነው፣ ጌታን ከምሬ ነው። ሁለተኛው ግን መጎብኘት ፈለግኩኝ፣ ውስጡን ማለት ነው። ውስጡን ደግሞ እና ከላይ ሆኜ ራሱ 17 ተኛ ላይ ከ17 ሆኜ ራሱ ወደታች ብመለከተው በጣም ደስ ይለኛል። ኮንስትራክሽን የሚሰሩ ሰዎች እንግዲህ የሚሰማቸው ስሜት የተሰማኝ፣ ወደ ላይ ወጣለሁ። የትም እንዳትሄዱ አብራችሁን፣ ቆዩ በእያላችሁበት

እንዴት ነው? አስራ ስምንተኛ ፎቅ ላይ ነው የምገኘው ተመልካቾቻችን። እስራፖ አንተ ለምደዋለህ? አዎ፣ በየጊዜው ደጋግመህ ስትወጣ ምትለምደው ነገር ነው። አዎ፣ እኔ እኔ እኔ እኔ አስራ ስምንተኛ ላይ ነው ያለሁት እና አስራ ስምንተኛ ፎቅ ላይ አስቡ አስባችሁታል እግሬ እንግዲህ እንዴት ሆኖ እንደሞጣ አላውቅም። ለማን ሶርድ ስትወርድ ነው የሚያስቸገረው። እንግዲህ ተመልካቾቻችን አስራ ስምንተኛ ፎቅ ላይ አሚዋራ ፕሮፐርቲስ የሚገነባቸው ኤርታሌ ብሎክ ላይ እንገኛለንና አንድ ጥያቄ ግን ቀድሜ ልጠይቅ። ማለት በጣም ትልቅ ሕንጻ ነው፣ በጣም በጣም ትልቅ ሕንጻ ነው። ቅድም እንደነገርከኝ ሶስት ሺህ ምናምን ካሬ ላይ ነው ያረፈው፣ ሁለቱ ብሎኮች ማለት ነው። ስንት ዘመን ፈጀባችሁ? ብዙ አይደለም ወደ እነዚህን ለማድረስ ሽያጭ ላይ ራሱ ከወጣ ወደ አንድ አመት ከሰባት ወር ከስምንት ወር ነው የሆነው ከዛ ደግሞ ስድስት ወር ተጨማሪ ያለው ኦልሞስት ሁለት አመት ከአንድ ወር ከሁለት ወር ጋር እና ይህ ሁላ ግንባታ በሁለት ዓመት ከምናምን ነው አዎ ስለዚህ ያልቃል ማለት ነው ፕሮጀክት ያልቃል አዎ እንደውም ከደንበኞቻችን በተዋዋሉበት ጊዜ ብዙ ቦታ ላይ ሰው የሚቸገረው በተባለበት ጊዜ ያለመረከብ ነው። እውነት ነው፣ እውነት ነው። ውል ላይ በፈረሙት መሰረት እንደሚረከቡ እኛ እርግጠኞች ነው። በጣም የሚገርመው ማለት ስትመለከቱት ከታች ወደ ላይ ብትመጡና ብታዩት በጣም ደስ ይለኛል። አሁን የምንገኝበት ቴራስ ላይ 18ኛ ፎቅ ላይ እንገኛለን። ና እንዲህ ማየት እንዴት ያምራል መሰለ፣ በእውነት ከምሬ ነው። በጣም የሚያምር ነገር ነው የሚታየኝ። በዛ ጋ ቤተ መንግስት ይታኛል። ወዳጅነት ፓርካ አንድነት አለ፣ አንድነት ፓርክ አለ፣ ወዳጅነት አለ፣ እዚ ወዳጅነት ፓርክ አለ፣ ሸራተን እዛ ጋ ቴክኖሎጂ፣ ሳይንስና ቴክኖሎጂ ሳይንስና ቴክኖሎጂ ይታየኛል። ግራንድ ፓላስ እዛ ጋ፣ እዛ ጋ ደግሞ ታላቁ ቤተ መንግስት አለ እስከ መስቀል አደባባይ ድረስ እሺ በጣም የሚያምር ቦታ ላይ ያለ ነው። ምን ልትለን እንችላለን እዚህ ላይ? እንግዲህ እንደ አጠቃላይ ስለ ኮምፓውንዱ ነው የምነግርህ። በመጀመሪያ መሀል ከተማ ላይ ነው ያለው። እንደ መኖርም ስታስበው ቀለል ያለ ህይወት ለመኖር ከዛ በተጨማሪ እንደ ኢንቨስትመንትም ደግሞ ስታስበው እዚህ አካባቢ ላይ ይሄን ኦን አድርጌ ላከራዩ ብትለው ቶልቶሎ የሚከራይ ነው። ኮፓንሲ ሬቱን በጣም ከፍ ያለ ነው። ከዛ በተጨማሪ ደግሞ እንደ ሰው ሆነህ ስታስበው እዚህ ጋር ደግሞ አንድ ሰው ከመግዛቱ በፊት መቼም ማሰብ ያለበት ብዙ ነገሮች ይኖራሉ። ትክክል። ዋናው ደግሞ ሎኬሽን ነው። ኢንቨስትም ስታረግ በተለይ ፕሮፐርቲ ላይ ኢንቨስት ስታደረግ እንደዚህ ሎኬሽን ሎኬሽን ሎኬሽን ማየት ያለብህ እና መሀል ከተማ ላይ ስለሆነ ኢዚሊ አክሰሰብል ነው ከሁሉም ነገር ላይ ወኪንግ ዲስታንስ ላይ ስላለ ማለት ነው። እና እንደ አጠቃላይ እኛ የያዝነው በሲንግል ቢልዲንግ ሳይሆን እንዳ አጠቃላይ ኮምፓውንድ ነው፣ 35751 ስኩዌር ሜትር ላይ ነው የሚያርፈው። በውስጡ ሰባት ፒውር ሬዚደንሻል ብሎኮች እና ሶስት ኮሜርሻል ቤዝ የሆኑ ብሎኮች ነው ያሉ። ግቢ ውስጥ የሚያገኛ ነዋሪ ሆኖ ግቢ ውስጥ የሚያገኛቸው አሚኒቲዎች ይኖራሉ። እንደ ብሎክ ላይ ደግሞ እንደመኖሩ ብሎኩ ላይ ደግሞ የሚያገኙ አሚኒቲ ይኖራል። ከዛ ደግሞ ተጨማሪ አሚኒቲ ደግሞ ፈርዘር ሳይሄድ እዚሁ ግቢው ላይ ካሉት ኮሜርሻል ብሎኮች ማግኘት ይችላል ያ ሰው ማለት ነው። ነውና ታች ላይ እንደገለጽኩልህ ሁሉም እዚህ ጋር ያሉት ሰባቱን ሬዚደንሻል ብሎኮች ስንሰራ ሁሉንም 21 21 ሜትር ከፍተት ነው እየተውን ይሰራ ነው። ከተማው ላይ እንግዲህ የሚሰሩትን ሁሉም እንደ ሪልስቴት ስቴት የሚሆን እንደ ብሎኮች ታያቸዋለህ፣ ምን ያክል ርቀት እንዳላቸው። ምክንያቱም የመሬት ቫሊዩ ነው፣ ዴቨሎፐሩ መሬቱን ኦን ሲያደርገው የሚያወጣበት ገንዘብ ሀይ ነው። እና የመሬት ቫሊዩን አስበህ ያለውን የተውነውን ጋፕ የምታስብ ከሆነ መሀል ላይ 800 700 800 ከዛም በላይ ስኩር ሜትሮች ፍሪ ስታደርግ እንደ ዴቨሎፐር፣ ዴቨሎፐሩ ለራሱ አስቦ ሳይሆን ለነዋሪው ወይም የሚኖረውን ታሳቢ ያደረገ ነው እና የሚሰራው ስራ ላይት በደንብ የሚያዩበት መሀል ከተማ በመገኘታቸው ደግሞ የፈለጉትን ነገር ማግኘት የሚችሉበት ኮምፓውንድ ነው። ኢንቨስትር ያደረጉበትም ያዋጣል። እንደ ቤተሰብም ደግሞ ስትኖር ብዙ ጊዜ አልተለመደም፣ እንዲ ዳውንታውን ላይ ሆኖ በኮምፓውንድ ደረጃ መኖር አልተለመደም። ሲንግል ቢውልዲንግ ላይ ነው አሁን ልጆች ቢኖሩ ሲንግል ቢልዲንግ ላይ ብዙ ጊዜ ሲሆን ውጥት ብለው አስፋልት ነው የሚያገኙት፣ ና ያ ነገር ኮንፈርት አይሰጥህም። ለብቻ ለመኖር ነው ያ ነገር የሚመቸው፣ ግን እንደ ቤተሰብ ስትሆን ወጣ ብለው ብዙ አይነት አሚኒቲዎች አሉት። እንደ ኮምፓውንድ አሁን ስዊሚንግ ፑሎች አሉት፣ ጅምናዚየም ይኖረዋል፣ ፕሌይንግ ግራውንዶች ይኖሩታል፣ ልጆችን ተፈለጉ የሚጫወቱበት። ብሎክ ቱ ብሎክም ያለው ርቀት በጣም ሰፊ ስለሆነ እዛውም ከብሎካቸውም ሳይወርዱ የሚያገኟቸው የተለያዩ ነገሮች ይኖራሉ። በአካብ ጀነሬተሮች አላቸው፣ የግራውንድ ወተር ይኖራቸዋል። ስለዚህ ሁሉም ነገር ያሟላ ነው የሚሆነው። ወጣ ብለውም እንደዚሁ ሬስቶራንት፣ ግዙፍ ሾፒንግ ሞል አለ ወደ 11000 ስኩዌር ሜትር ላይ የሚያርፍ እዚሁ ላይ ኮሜርሻሉ ላይ ማለት ነው። እንደገና ሬስቶራንቶች ማግኘት ይችላሉ፣ ኦፊሶች ማግኘት ይችላሉ። አንድ ራሱን የቻለ ባለ አርባ ፍሎር የሆነ ኦፊስ ታወር አለ። ለምሳሌ እዛ ላይ ኦፊሶች ነው አብዛኛው የሚሆነው። ድርጅቱም እንደ ድርጅት በዛ ያሉ እህት ኩባንያዎች ስላሉት እዚህ ይስላሉት እዚህ ነው ኦፊሱን የሚያደርገው። ከዛ በተጨማሪ ደግሞ እንዳልኩ ነው ተጨማሪ ሲኒማዎች ማግኘት ይችላሉ፣ ሬስቶራንቶች፣ ሾፒንግ ሞሎች ብዙ አሜኒቲዎች ማግኘት ትችላለህ ከዚህ ሳትወጣ ማለት ነው። ስለዚህ ሰዎች መውጣት ከፈለጉ ሁሉም ነገር ለኗሪው ቅርብ ነው፣ ቅርብ ነው፣ በጣም ቅርብ ነው። እንደው ለመንቀሳቀስ ደግሞ ሰፊ ቦታ መሯሯጥ እፈልጋለሁም ካለ ደግሞ አንድ ሰው ፍሬንድሺፕ እዚሁ አጠገብ ነው አይደለ? ስለዚህ ገባ ብለህ እንጂ ማራቅ ትችላለህ ከልጆች ጋር ብዙ ነገር ማሳለፍ የምትችልበት ኮምፓውንድ ነው። ያ በጣም ማለት የእውነት በጣም በጣም በጣም ያስቀናል። እዚህ መኖር ያጓጓል፣ ያስመኛል ማለት ነውና በይበልጥ ደግሞ ራቅ ራቅ ራቅ ያለን ሰዎች መሀል ከተማ ይናፍቀናል ብዬ አስባለሁኝ። ትክክለኛ ምርጫ ነው። ግን አንድ ጥያቄ ልጠይቀ ከተማ ላይ አንድ በጣም የሚያሳስበው ነገር የሚያስጨንቀው ነገር በይበልጥ አፓርትማ ሲባል ሁሉም የሚጨንቀው አንድ ነገር አለ ብዬ አስባለሁ ፓርኪንግ ነው። ፓርኪንግ እንዴት ነው? እያንዳንዱ ነዋሪ የራሱ መኪና ያገኛል ወይስ ሁሉም ብሎኮች አሁን እኛ ጋር ምን ሰራቸው? ሁሉም አፓርትመንቶች የራሳቸው ፓርኪንግ ቦታ አላቸው። አሁን እዚህ ጋር አሁን ቢን በያላሉ ከጀርባ ደግሞ የምናገኛቸው አገኛቸው እንደዚህ የራሳቸው ቤዝመንት ላይ ፓርኪንግ ይኖራቸው። እንደውም ኢንፋክት እነዚህ ሁለት ብሎኮች ከናቹራል ግራውንድ ሌቭሉ ጀምሮ ነው ፓርኪንግ ያለው አይደለ። ብዙ ጊዜ ግራውንድ ፍሎሩ በተለይ ለመንገድ የቀረበ ከሆነ ብሎኩ ኮሜርሻል ነው የሚሆነው፣ እና እሱ አሁን ይሄ ሙሉ ለሙሉ ፓርኪንግ ነው የሚሆነው። ስለዚህ ሁሉም አፓርትመንቶች የራሳቸው ፓርኪንግ ቦታ አላቸው። እንደገና ኮምፓውንድ እንደመሆኑ ደግሞ ቪዝተር ፓርኪንግ ቦታ እንደዚሁ ይጠቃለላል ማለት ነው። እንግዳ ሲመጣብ ፓርኬቱ ጋር አርግ ብሎ አይጨነቅም ማለት ነው። ስለዚህ ያ ነገር አሳሳቢ አይሆንም። ስለዚህ እንኳን ለነዋሪው ለሚመጣ ለሚጎበኘው ለእንግዳ እራሱ በቂ ፓርኪንግ አለ ማለት ነው። ትክክል። በጣም በጣም ደስ ይለኛል። እንደው ይህን ሁላ ካወራን አይቀር አንድ ነገር ብናቅ ደግሞ በጣም አስፈላጊ ነው ብዬ አስባለሁኝ። መጀመሪያ 30 ምናምን ሺህ የተባለው ቦታ እንጎብኘውና ከዚሁ ጋር ሆነን እኔውና ዋጋው ስንት ነው? ዋጋ በጣም አስፈላጊ ነው ብዬ አስባለሁ። ዋጋውን ደግሞ እናወራለን ማለት ነው። መልካም እንግዲህ ከዋጋው ጋር ያለውን እኔ እዚህ ጋር አስቀኝቻቸዋለሁ። ከዋጋው ጋር የካለ አማራጮቹን ደግሞ ባለሙያዎች ይላሉ፣ እነሱን ደግሞ ግቢው ምታስጎበኝ ይቻላል። በሚገባ እንግዲህ እንዳጠቃላይ ኮምፓውንዱን ቀደም እዚህ ጋር ሜንሽን ለማድረግ ሞክሬ ያለው ሰራው እንደሚያደርጋቸው ብዙ ተቋማቶችም አሉ፣ ብዙ መናፈሻ ቦታዎች አሉ። አሁን በዚህ በኩል በምስራቅ በኩል ፍሬንድሺፕ ፓርክ አጠገብ ብዙ ነገር ሸራተን ሜንሽን አድርገናል። በዚህ በደቡብ በኩል ደግሞ ሪቨርሳይድ ፕሮጀክት አለ አሁን ስናየው አለ በጣም ደስ ይላል። ሪቨርሳይድ ፕሮጀክት አለ። በዚህ በስተ ምዕራብ በኩል ደግሞ ቸርችል ጎዳናን እና ሊሴ ገብረማርያም ትምህርት ቤትን ነው የምታገኘው። በዚህ በስተሰሜን በዚህ በስተ ሰሜን በኩል ደግሞ ሚኒስተር ኦፍ ኢኖቬሽን እና ቴክኖሎጂ ማለት ነው። ፒያሳን አራት ኪሎን የምታይበትን እድል ይሰጣል ማለት ነው እና ደግሞ ሌላው በጣም ቆንጆ ነገሩ ምንድነው ኮምፓውንዱን በሶስት አቅጣጫ የሚያዋስነው ነው መንገድ ነው ያ ኤግዛክትሊ ዳይሬክት። በዚህ በደቡብ በኩል ወደ ጥቁር አንበሳ የሚወስድ መንገድ ያገኘዋል። በምስራቅ በኩል ወደ አራት ኪሎ የሚወስድ መንገድ አለ፣ ዳይሬክት ማለት ነው። በምዕራብ በኩል ደግሞ አዲስ እየተሰራ ያለ መንገድ ቀጥታ ወደ ሞናርክ ሆቴል ወደ ቴሮስ አደባባይ የሚወስድ ተጨማሪ መንገድ አለ። ስለዚህ አሁን ኢዝሊ አክሰሰብል ያደርገዋል በመንገድ በመከበቡ። ከዛ በተጨማሪ ግን በጣም ጥሩ ነገሩ በ2 ሜትር ሴት ባክ አጠገባችን የሚገነባ ፕሮጀክት የለም። ይህ ደግሞ ግንባታዎች ካሉ ምናልባት ከመንገዱ ባሻገር ነው። ስለዚህ የሚከልለው ነገር የለም፣ ብርሃኑን የሚከልለው ምንም ነገር ምንም የለም። ይሄ ትልቅ አማራጭ። ቅድም ስታስረዳኝ በነገራችን ላይ አንዱ የሆነ ባለሀብት ደግሞ መጥቶ ቢገነባስ የሚል ስጋት ነበረኛ። እዚህ ጋር እኮ ኦፕን ኤር ነው ብርሃን ይገባል ነው ስትለይ፣ አንድ ባለሀብት በዚህ ጋር መጥቶ ቢገነባ ስሜ ሳስብ ነበረና፣ ስለዚህ ምንም የለም ነገር የለም። እንገንባ ቢሉ ራሱ አስፓልት ተሻግረዋል፣ ተሻግሮ ነው እሱ ደግሞ ሩቅ ነው ሩቅ ነው። ስለዚህ ይሄ በጣም ምርጥ አማራጭ ነው የሚል እምነት አለኝና፣ ትክክል አሁን በዚህ እየተሰራ ያለ ሪቨርሳይድ ፕሮጀክቱን ሪቨር ቤቱ ጋር ነው ያለው። የሪቨር ፕሮጀክት እንደምታየው ከዚህ ጀምሮ ፍሬንድሺፕ ፓርክን ታኮ ይህኛውን የወንዝ ሂደት ለማጎልበት ይዛ ያኛውን አልፎ ወደ አምባሳደር ወደ ጊዮን የሚሄደው የወንዝ አካል እዛ ጫፍ ድረስ የምታያቸው እነዚያ የታጠሩ ያሉ ግቢዎችን የፕሮጀክቱ አካል ነው የሚሆኑት። እነዚህም እነዚህም በአጠቃላይ እንደምታያቸው ማለት ነው። ስለዚህ ከተማ አስተዳደሩ የሚሰራቸው ውብ የሆኑ ነገሮች አጠገባችን ነው ያሉት፣ ማለት ነው ሂሳቡ ስንት ነው የሚለው ነገር። በቃ በጣም በጣም ደስ ይለኛል። ምክንያቱም ምን ብዬ ነው ማስረዳ። በጣም በጣም ወድጁ አለው። በቃ በጣም አንደኛ የግንባታው ፍጥነት የሚገርም ነው። ጥራቱን ያየሁት ነው ያለሁት። በጣም የሚያምር ጥራት ነው ያለው። ከምንም በላይ ግን ደግሞ መሀል መሀል ከተማ ላይ በቃ ዳውን ታውን አልተለመደም። በቃ በኮምፓውንድ ደረጃ አፓርታማዎች ኮምፓውንድ ይሄ ጌት ጌት የሆኑ ካምፓውንድ በጣም አስፈላጊ ነው፣ እና እዛ ጋር ሜዳው ላይ እያየሁ ነው ያሉት፣ የሊሴ ገብረማርያም የሊሴ ገብረማርያም ሜዳ ኦ፣ በጣም ያምራል በእውነት በጣም በጣም ነው የሚያምረው፣ እጅግ በጣም ውብ ነው። ስለዚህ በጣም ደስ ይላል። ሂሳቡን ላወቀው ኢንጂነር ሮቤል ከልብ ነው ማመሰግነው። እግዚአብሔር አክብረልኝ። በጣም በጣም አመሰግናለሁ። ቴንክ ዩ በጣም ነው ማመሰግነው። አሚባራ ፕሮፐርቲስ ሁለት ህንጻዎች ሁለት ብሎኮችን እዚህ የገነባ ነው። ቀደም ሲል ያንተ ባልደረባ ኢንጂነር ሮቤል በጣም በስፋት አስጎብኝቶኛል ማለት ነው። በጣም በጣም በስፋት ነው ያስጎበኘኝ። እስኪ ዋጋቸውን እንደው አጠር አድርገ ዋጋ ይህንን ፕሮግራም ለሚመለከቱ ተመልካቾቻችን ዋጋው ከስንት እስከ ስንት ያላችሁ አፓርታማ እስኪ ዋጋውን በዝርዝር ብታስረዳኝ። እሺ አመሰግናለሁ። እንዳልኪዬ ያው ጥሩ ጉብኝት እንደነበራችሁ ተስፋ አደርጋለሁ። በጣም በጣም በጣም እንደምታዩት ኤሪያውም ሁሉ ነገሩ ውብ ነው። ያው በደንብ ገለጻ አግኝታል ብዬ ተስፋ አደርጋለሁ። ያው እንግዲህ ዋጋቸው ያው እዚህ ላይ ከባለ አንድ መኝታ እስከ ባለ አራት መኝታ አፓርትመንቶች ናቸው። ስቱዲዮ የለም ለጊዜ ስቱዲዮ የለም። ዝቅተኛው ስንት ነው? ስንት ካሬ ነው? እንግዲህ ዝቅተኛው እዚህኛው ላይ ህንፃ ከሆነ እዚህኛው ብሎክ ላይ እዚህኛው ብሎክ ላይ ዘጠና አንድ ካሬ ጀምሮ ነው የሚኖረን፣ ግን ያው ገና ኮንስትራክሽን የሚጀምርላቸው ሌሎች አምስት ብሎኮች አሉ። እነሱ ላይ ከሆነ ግን ከሰባ አንድ ካሬ ጀምሮ ባለ አንድ መኝታዎችን እናገኛለን ማለት ነው። ሰፊ ነው። ሰባ አንዱ እንኳን ዘጠና አንዱ ሰባ አንዱ ራሱ በጣም ሰፊ ነው። ኤግዛክት ቆንጆ መኝታ ክፍሎች ነው ያሉት። ከባለ አንድ እስከ ባለ አራት መኝታ ብሎኮች አሚን አፓርትመንቶች ናቸው። እዚህ ላይ እየሽጥን የምንገኘው እዚህ ላይ የተገነቡት ላይ ማለት ነው። ዘጠና አንድ ካሬ ባለ አንድ መኝታ እና ዘጠና ስድስት ሁለት ሁለቱ አማራጭ ይኖረናል ባለአንድ መኝታዎቹ ማለት ነው። በተጨማሪ ባለሁለት መኝታዎቹ ደግሞ እዚህ ላይ ከመቶ ሰላሳ ዘጠኝ ካሬ እስከ መቶ አርባ ሰባት ካሬ ሲኖረን ባለ ሶስት መኝታ ደግሞ መቶ ሰባ ሰባት ካሬ እስከ መቶ ሰማኒያ ዘጠኝ ካሬ እንዲሁም ደግሞ አማራጭ ባለ አራት መኝታዎቹን ደግሞ 212 ካሪ ጀምሮ እስከ 222 ካሪዎች አማራጮች ይኖሩናል። ፔንታውሶችን ጨምሮ ማለት ነው። ፔንታውስ አላቸው። ይኸኛው ፍሎር ፔንታውስ ነው የሚሆነው። ከዚህ በታች አለ። ከዚህ በታች ፔንታውሶች ናቸው። በጣም በጣም በጣም ደስ ይላል። ፔንታውሶች ናቸው። ያው ቀጣይ የሚጀመሩት ላይ ግን ካሬያቸውን ተመጣጣኝ አድርገን ከሰባ አንድ ካሬ ባለ አንድ መኝታ ጀምረን እስከ ባለ ሶስት መኝታ ክፍል መቶ 64 ካሬ ይኖረናል። የተለያየ አይነት ያው እዛም ላይ ሶስት አመት ደሊቨሪ ስለሚሆን ያው ተቀራራቢ ነው። ኦልሞስት የሁለት አመት ጋፕ ነው ደሊቨሪያቸው። እዛም ላይ ይኖረናል ማለት ነው። ዝቅ የሚል ካሬዎች ዋጋቸው እንዴት ነው? ዋጋቸው ቅድም ባለሙያው ኢንጂነር ሮቤል ሲነግረኝ ምንም አይነት ለኢንቴሪየር ውስጡን ለመስራት በጣም ምቹ የሆነ ብሎክ ከብሎክ የማይጋርደው የዚህ ወደ ላይ ከፍታው በጣም አስተማማኝ በሆነ ሁኔታ ወደ 3 ሜትር ከ20 አካባቢ ከፍታ ያለው በጣም በጥሩ ሁኔታ የተገነባ ህንፃ እንደሆነ አይቻለሁኝ። እና ዋጋው ስንት ነው? በካሬ ስንት ነው የሚሸጡት? መቼም ሰው ዋጋ ያስባል ብዬ ስለማስብ ነው። እሺ ያው ዋጋቸው የተለያየ ዋጋ ወጥቶላቸዋል። ሁለቱም ብሎኮች ሁለቱም ብሎኮች፣ አዎ በተለይ እነዚህ የተገነቡት ላይ አሁን ይሄኛው ብሎክና ያኛው ብሎክ ማለት ነው። እሺ፣ ኤርታለ ኤ እና ቢ የሚባል ኤርታለ ኤ እና ኤርታለ ቢ ኤግዛክትሊ የሚባሉት ብሎኮች ላይ አሁን ላይ ዲስካውንት ላይ እንገኛለን። እስከ 20% ዲስካውንት አድርገንባቸዋለን። ያ 20% ብዙ ነው። በጣም በአለም ምክንያት በማድረግ ማለት ነው። ይህም ከ140 ሺህ ጀምሮ እስከ 112 ሺህ ፐርካሬ እየሸጠ እንገኛለን። በአከፋፈል የወጣ ዲስካውንት ስለሆነ ይበልጡንም ደግሞ ያው ክላይንቶቻችን ወደ እኛ ኮንታክት ሲያደረጉን በቂ መረጃ እንሰጣቸዋለን። በተጨማሪ ደግሞ የሚገነቡት ላይ ወይ ደግሞ ኤክስካቬሽን ደረጃ ላይ የሚገኙ በሶስት ዓመት የምናስረክባቸው ላይ ፐርካሬ የሚሸጥባቸው ዋጋዎች ያው ከ110 ጀምሮ እስከ 140 ድረስ ያው ደረጃ የወጣላቸው ዲስካውንት ላይ እንገኛለን፣ እነሱን ጭምር ማለት ነው። ስለዚህ አሁን የጠቀስ ነው ላይ ዲስካውንት 20 ፐርሰንት አለው ማለት ነው። ኤግዛክት በጣም ስለዚህ ቀንሳል ማለት ነው። ከ10 ፐርሰንት ቅድመ ክፍያ ጀምሮ ነው ሽያጭ ላይ የምንገኘው። እንግዲህ ያው ክላይንቶች በሚፈልጉት አማራጭ በቂ መረጃ ሊያገኙ ይችላሉ። አድራሻዎቻችን ኮንታክት አድርገው ሳይቱንም ድረስ ያው መጎብኘት ይቻላል ስለሆነ ሙር በአከፋፈልም የተለያየ ዋጋ ስለወጣላቸው ከባንክ ጋር ያለው ግንኙነት ምን ይመስላል? ከባንክ ጋር እንዴት ነው የሚሰሩት? ባንክ የተመቻቸላቸው ግንባታቸው 80 ፐርሰንት የደረዙ እነዚህ ብሎኮች ነው። እነዚህ ላይ 50% የባንክ አማራጭ አላቸው። 50% ክላይንቱ ቤቱን እስከሚረከብ ድረስ ከከፈለ በኋላ 50% ደግሞ ቁልፉን ከተረከበበት ጊዜ ጀምሮ በባንክ ጋር አመቻችተናል ማለት ነው። በጣም በጣም ደስ ይላል። ስለዚህ ደንበኞች ከባንክ ጋራ በማመቻቸት ይሄንኑ በቀላሉ ይሄንን የመሰለ አፓርታማ ቤቶችን የአፓርትመንት ቤቶችን የራሳችሁና የግላችሁ ማድረግ ትችላላችሁ። ታዲያ የትኛውም ግንኙነቶቻችሁ ከአሚባራ ጋር የሚኖራችሁ ግንኙነት ከስር ባለው ስልክ በቀጥታ በመደወል ከስር በምናስቀምጠው ስልክ በቀጥታ በመደወል ባለሙያዎችን አግኝታችሁ የዚህ ውብ አፓርታማ ባለቤት እንድትሆኑ እኔ የእውነት የእውነት አበረታታችኋለሁ። ቤቱ መኖሪያ ብቻ አይደለም። ኢንቨስት እናድርግ ብትሉስ ይመቻል ብዬ አስባለሁ። ወይ ሌላው ደስ ያለኝ ደግሞ ጌትድ ኮምፓውንድ ስለሆነ ልጆቻችሁ እንደፈለገ የሚሯሯጡበት ዩ በቀላሉ ላይፍ ስታይል አብሮ የሚሸጥበት ቦታ ስለሆነ ፈጠንብላችሁ እቺን አማራጭ ወስዳችሁ መግዛታችሁን አበረታታችኋለሁ። እንደው የምትጨምረው ነገር አለ አቶ በቃሉ? እንግዲህ እኔ በመጨረሻ የምለው ያው ሀገር ውስጥም ከሀገር ውጭም ያላችሁ ለኢንቨስትመንትም ሆነ ለኑሮ አመቺ የሆነ ኤሪያ ነው፣ እንዳየኸው አንተም ያው በእርግጠኝነት ወደኸዋል። በጣም እጅግ በጣም በጣም በጣም የእውነት ብገዛ ሁላ እያልኩ እየተመኘው ነበር። አዎ የእውነት ከምሬ ነው። በጣም ነው የሚያምረው። እና እዚህ ላይ ለኢንቨስትመንትም ለኑሮም አመቺ ነው፣ ብታከራዩም በቅርብ የሆኑ ነሻራተን ብዙ ነገር አለና፣ አሜኒቲዎች ቅድም ያወራቻቸው ሶ ትርፋማ የሚሆኑበት ስለሆነ አሚባራ ደግሞ እዛው ውጭ ሀገር ላሉት ክላይንቶቻችን እዛው ሆኖ መግዛትም ይችላሉ። ከስር ባለው አድራሾቻችን ኮንታክት ያደርጉንና በዲኤችኤል አግሪመንቱም ያሉበት ቦታ ሆኖ መግዛት ስለሚችሉ አንድ እሱን እንደ አሚባራ እንደ አማራጭ እንዲይዙ እላቸዋለሁ። ሌላኛው ሀገር ውስጥ ያሉ ክላይንቶቻችን ደግሞ ይሄን የመሰለ ሎኬሽን ላይ ለኑሮም ለምንም አመቺ ነው እና ከስር ባሉ አድራሾቻችን ቢያገኙ መረጃ ቢያገኙ የበለጠ እንላቸዋለን። አቶ በቃሉ ሴልስ ሱፐርቫይዘር ነው። ስለዚህ የዋጋዎቹን ጉዳይ በደንብ ገልጸልናል። ከስር በምታገኙ ስልክ ብቻ በመደወል ባለሚዎችን አግኝታችሁ የዚህ አፓርታማ ባለቤት ሆናችሁ ከዚህ ቦታ ላይ ሆናችሁ ብትፈልጉ በዚህ ጋ የወዳጅነት ፓርክን ብትፈልጉ የታላቁን ቤተመንግስት ሸራተንን እንደገና ፒያሳ ፖስታ ቤትን እንዲሁም ደግሞ ፒያሳን በቀላሉ መጎብኘት ትችላላችሁ፣ ማየት ትችላላችሁ። እጅግ በጣም ውብና ምቹ የሆነ ቦታ ላይ እንገኛለን። አሚባራ ፕሮፐርቲስ እንዳያመልጣችሁ። ከስር ባለው ስልክ እየደወላችሁ የራሳችሁን ቤት አድርጉ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በያላችሁበት ሰላም ብያለሁኝ።